ዛሬ ጌታ ያስተማረኝ ልንገራችሁ። ገደብ በሌለው በረከት ተባርከናል። ይህንን መቼስ ታውቁታላችሁ። የተሰጠንን በረከት በፍጹም ገደብ የሌለው ነው። ዴር ኢዝ ኖ ሊሚቴሽን። ገደብ በሌለው በረከት ተባርከናል። ነገር ግን ይሄ የተሰጠንን ገደብ የሌለውን በረከት ልንቀበልበት የመጣንበት መቀበያችን አንሶ ቢሆንስ? ላሳያችሁ። ቆይ ምን ለማለት እንደፈለግኩኝ ኤልሳ ከነቢያት ወገን የነበረችውን ሴት ምን እንዳደርግልሽ ትሻ ያለሽ ብሎ ጠየቃት። ብዙ ጊዜ እንደምታውቁት ኢየሱስ ክርስቶስ ምን እንዳደርግልህ ትፈልጋለሽ እያለ ይጠይቅና ከዛ በኋላ ደግሞ እንደ እምነት ይሁንልህ፣ እንደ እምነትሽ ይሁንልሽ እያለ ሲፈውሳቸው፣ ካሉበት ችግር ሲያወጣቸው ብዙ ጊዜ እናያለን። ነገር ግን እንመለስና ወደ ኤልሳዕና ወደዛች ሴት ታሪክ ማለት ነው ልንገራቸው የሆነውን ሌላ ነገር ደግሞ የጠየቃት በቤትሽ ምን አለ? እሷም ምን አለችው? አንዲት ከዘይት ማሰሮ በቀር በቤቴ ምንም የለም አለችው። ከዛ ግን እዚህ ጋር ደስ የሚለው ነገር በኤልሳ በኩል ማለት ነው ልምት የሆነ ብለሲንግ የለም። ኤልሳ በረከቱ ገደብ እንደሌለው ያውቃል። የሚሰጣት በረከት አን ልምትድ እንደሆነ ማለት ነው ያውቃል። ስለዚህ ምን ብሏላት? ከሰፈር ውስጥ ከጎረቤቶችሽ ማሰሮ ሰብስበሽ ይዘሽ ነይ ያላት፣ ተዋሽና ይዘሽ ነይ ያላት። ያገኘችውን የቻለችውን ያህል ማለት ነው፣ አታሳንሽው ሁሉ ብሎ ብሏታል። ከዛ ሌላ ያላት ነገር ደግሞ ምንድን ነው? በሩን ዝጊው። በሩን ከዘጋሽ በኋላ ዘይቱን በማሰራው አገላብጭው ይላታል። እናንተ ታሪኩን ሄዳችሁ አንብቡት፣ እዚህ ጋር አስቀምጥላችኋለሁ ሙሉ ታሪኩን። ስታንቡት በጣም በጣም የሚባርክ ታሪክ ነው። የተዋሰችው ይዛ የመጣችው የዘይት ማሰሮ እስኪያልቅ ድረስ ዘይቱን እያገላበጠች ይሞላ ነበረ። ከዛ ልጇን ሌላ ማሰሮ ብላ ስትጠይቅ ልጇ ምን ይላታል አልቋል የለም ይላታል። እና የዛን ሰዓት ዘይቱ አቆመ። ነገር ግን ኤልሳ በእጇ በረከትን አሳልፎ ሰጥቷታል። አዝ ሎንግ አዝ ሺ ጋት ሰምቲንግ ማለት ነው የቻለችውን ያህል ማሰሮ ብትደረድር ያ ዘይት ያቀረበችውን ማሰሮ ሁሉ እስክትሞላ ድረስ አያልቅም ነበረ። ማሰሮ ሲያልቅ ነው ዘይቱ ያለቀው። ከዛ ደግሞ ወደ አዲስ ኪዳን ደግሞ ስንመጣ ኢየሱስ ክርስቶስ ውሃ ልትቀዳ የመጣቸዋን ሴት ያገኛትና ውሃ አጠጭኝ ይላታል። አሁንም እዚህ ጋ የሚገኝበትን ቦታ አስቀምጬላችኋለሁ፣ ሂዱና ሙሉ ክፍሉን አንብቡት። ከዚህ እየተመላለስኩ እንዳልቀዳ ይሄ የማያልቀውን ውሃ ስጠኝ ስትለው ምን ይላታል ከዚህ የሚጠጣ ከዚህ ከጉድጓድ ውሃ የሚጠጣ እንደገና ይጠማል፣ እንደገና ይጠማል። ነገር ግን እኔ ከምሰጠ ውሃ የሚጠጣ ግን ለዘለ ዓለም አይጠማም ይላታል። እኔ የምሰጠው ውሃ በእርሱ ውስጥ የዘለ ዓለም ህይወት የሚፈልቅ የውሃ ምንጭ ይሆናል እንጂ ብሎ ይላታል። ዛሬ ጌታ ያስተማረኝ ነገር ጠቅለል አድርጌ ስነግራችሁ ምንድን ነው መሰላችሁ? የማያቋርጥ የህይወት ውሃ ምንጭ በክርስቶስ ኢየሱስ ከኛ ውስጥ ይፈልቃል። ከኛ ውስጥ አን ልምትድ የሆነ በረከት ይፈልቃል። እግዚአብሔር ገደብ የሌለው የበረከት ምንጭ በክርስቶስ ኢየሱስ ሰጥቶናል።